ይህንን ቪዲዮ ሁላችሁም ሼር ኮፒ ሊንክ አድርጉት፣ አስቸኳይ ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁት እቺ በምስሉ ላይ የምትመለከቷት እህታችን ጂዳ መንገድ ላይ ቁጭ ብላ ነው የተገኘችው። ስሟንም አታውቅም፣ ቤተሰቧንም አታውቅም፣ ያሰሪዎቿንም ምንም ነገር አታቅም። ከየት እንደመጣችም እምታውቀው ነገር የላትም ማለት ነው። ስለዚህ ሼር ኮፒ ሊንክ እያደረጋችሁ ምናልባች ቤተሰቦቿ ሊገኙ ይችላሉ። ከፈለጋችሁም ስልክ ቁጥር እሰጣችኋለሁ፣ የሳውዲን ስልክ ቁጥር ግን እንግዲህ እንደዚህ አይነት ቪዲዮ ስናገኝ ሸርሸር ማድረጋችንን መዘንጋት የለብንም። እኛ እኮ ጎበዞች ነው ለነገሩ ሸርሸር እናደርጋለን። አንደኛዋ ምን ነኝ ወደዚህ እያመጣሁኝ እንግዲህ ከአስር ከሀያ አንድ ሰው ከመቶ ሁለት ሰው አንድ ሰው እንኳ ቢያውቃት የሚባል በየሚዲያ ላይ ሸርሸር አድርጉላት። ይች ልጅ እንግዲህ ጂዳ ነው የምትገኘው። እንደዚህ ወጥቶ ከመቅረት ወጥቶ እንደዚህ ከመንከራተት አላህ ይጠብቀን። አላማችንን አሳክተን ወደ ሀገራችን የምንመለስ በቃ ደስ ያለ ህይወት የምንኖር ያድርገን። በቃ ይበለናላ። በጣም ታሳዝናለች የኔ ከርታታ ኔ ምስኪን ማለት ነው። እንግዲህ ያሰረዋቸው አታውቅ የት እንደምትሰራ አትናገር፣ ማን እንደሆነ ስሟ አትናገር፣ የየት ሀገር ልጅ እንደሆነች አትናገር፣ ጭራሽ አትናገር ሲጠይቋት ማለት ነው። እና በጣም ያሳዝናል። እህቶቼ ግን በተቻላቸው አቅም ራሳችሁን ለመጠበቅና ራሳችሁን ለመቆጣጠር ሞክሩ ማለት ነው። ባካችሁ ባካችሁ፣ በሆነ ነገር አትበሰጫጩ፣ በሆነ ነገሮች በቃ ራሳችሁን ለአደጋን የሚያጋልጥ ነገሮች እንትን አትበሉ። በቃ እኔ እንጃ እኔ ካላህበታች እንግዲህ እናንተ ራሳችሁን ጠብቁ ማለት ነው። ብዙዎቹ ልጆች ግን እንደዚህ እየታመሙ ሚዲያ ላይ እየወጡ ከአሰሪዎቻቸው ጋር እየተጣሉ የተበሳጩ እየታመሙ በቃ እየሞቱ ብዙ ነገሮች ነው የምናየው እና ባካችሁ በተቻላችሁ አቅም መበሳጨት የሚባል ነገር ደግሞ በጣም ማሰላሰል፣ መበሳጨት፣ ንዴት በጣም በሽታ ነው፣ ይሄ ነገር ማለት ነው። እራሳችሁን ለመጠበቅ ሞክሮ ወጦቼ ባካችሁ የመጣነው የተሰደን ነው ሰርተን ልንለወጥ ሰርተን ስደት መተን ጥሩ ገንዘቦችን አፍርተን ጥሩ ነገር ላይ ሆነን ሀገራችን ላይ በጥሩ ሁኔታ ለመኖር ለብዙ ነገሮች ነው ስደት የመጣ ነው እና ይህንን ነገር ሁሉ ደግሞ የምንቆጣጠረው ራሳችንን ጤንነታችንን መጠበቅ አለብን። ብሉ፣ ጠጡ፣ መናደድን እንትናት በሉ። በእርግጥ የሚያናድድ ነገር ብዙ ነገር አለ። በስደት ላይ ስትኖሩ ብዙ ነገሮች አበሰጫጩና፣ አያበሳጭም አይደለም፣ ግን ያንን ነገር በሶብር በትዕግስት በቃ ራሳችንን ቀስ አድርገን በመያዝ ራስን በመምከር እኔ ነገ ብታመም ነገ አንድ ነገር ቢሆን ማን ይመጣልኛል? የሚለውን ነገር እያሰባችሁ ያለሁት ስደት ላይ ነኝ እያላችሁ ያንን ነገር እያሰባችሁ እንትን ማለቱ ቀላል ማለት ነው። እና ራሳችሁ ለመቆጣጠር መኩሩ። ነው ሌላው ነገር ትርፍ ነው። የሰው ልጅ ዋናው ጤና ነው። ጤናን የሚያክል ነገር ስለሌለ ጤና ስንሆን ነው ስራ የምንሰራው። ጤና ስንሆን ነው መኖር የምንችለው። ራሳችንን ለመጠበቅ ራሳችንን በቃ ለመንከባከብ መብላት፣ መጠጣት፣ መታጠብ ብዙ ነገሮችን በቃ የሚያናድዱን ነገሮች ወደኋላ በመተው የሚያስደስተንን ነገር በመከተል በቃ አሁን ላይ ሚዲያ መጠቀም አለ። ስትበሳጩ በቃ ደስ የሚያደርጋችሁን ነገር፣ የሚያስደስታችሁ ነገር ጋር ሄዳችሁ መደሰት፣ እንደዛ ነው በቃ ያ ነገር ስትድረሱት ድረስ እንደዛ እያደረጋችሁ እንትን ማለት አለባችሁ እንጂ አትናደዱ፣ አትበሳጩ። መበሳጨት ጥሩ አይደለም። ሽንት ቤት ደግሞ በተለይ ገብታችሁ አታግሞት ምቱ፣ አትናደዱ። ሽንት ቤት ገብታችሁ ስትናደዱ ስታግሞትምቱ ይመርት ይለክፋችኋል ማለት ነው። በቃ እንደዚያ ነው እና እራሳችን ለመጠበቅ ሞክሮ እህቶቼ፣ ወንድሞቼ፣ አላህ ይጠብቀን። ደግሞ ከሁሉም በላይ ደግሞ አላህ ይጠብቀን። እንግዲህ በጣም ነው ልብ የሚነካው። እንደዚህ መንገድ ላይ ወድቀው የሚገኙ ልጆች በጣም ያሳዝናሉ። ምንም ምንም ምንም የማይታወቅ አሁን ይች ልጅ እንግዲህ ቤተሰቦቿ በሚዲያ ላይ ሲመጡ ነው የሚያውቋት። እሷ ምንም የምትናገረው ነገር የለም። አሰሪዎቿ ጋር እንግዲህ ምን እንዳላት፣ ምን ንብረት እንዳላት ደመወዟን አይሰጧትም ወይ ምን እንዳደረጓት እንግዲህ የምናውቀው ነገር የለም እንዳዋል ላይ ጠብቀን ከእንደዚህ ከመጥፎ ነገሮች ማለት ነው። እና እሷ ናት እንግዲህ የምታውቀው ውስጧን፣ እንግዲህ የምታውቀው እሷ ናት። እኛ የምናውቀው ነገር የለም። ቤተሰቦቿ እንኳን ቢገኙ የአሰሪዎቿ እንግዲህ በምን እንደሚገኙላት አላውቅም። አኪድ ደሞወዝ ምናምን ሊኖራት ይችላል። እቃዎች ልብሶች ምናምን ሊኖሯት ይችላሉ። እንግዲህ ዝም ብላ ነው የወጣችው። ስለዚህ የሰው ልጅ ደግሞ ከምንም በላይ ጤና ነው። ሰርተን ሰርተን ሰርተን በቃ ያ ነገር ሁሉ ከንቱ የሚሆነው እኛ ከሌለን የለም። አያችሁት? ማንኛውም የምንሰበስበው ንብረት እኛ ከሌለን ሁሉ ነገር ይጠፋል ማለት ነው። አያችሁ? ለልጆች እንኳን እንዲተርፍልን እኛ ጤና መሆን